ሰላም ሰላም፣ እንዴት ናችሁ? ውድ ክቡራን የዩቲውብ ቤተሰቦቼ ባላችሁበት ሁሉ ሰላማችሁ ይብዛለኝ። ይህ የሁለገብ ትምህርት የዩቲውብ ቻናል ነው። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደሎችን እንግዲህ ከሀ እስከ ፓ ድረስ በሚባል ሁኔታ በሁሉም በሚባል ሳይሆን በተባለ በተገባ መንገድ በፊደል ቆጠራ በሁለትና፣ በሶስት፣ በአራት፣ በአምስት ቃላት ምስረታ፣ ከዛ በላይ በሆኑ ቃላት ምስረታዎች እያየን መምጣት ይችለናል። ዛሬ ደግሞ በጣም መሰረታዊ የሚባሉ ዕለት ተዕለት ዕለት ተዕለት ወይም ደግሞ ቀን ከቀን የምንነጋገራቸው ነገሮች በቴክስትም ሊሆን ይችላል፣ ከሰዎች ጋር በጽሁፍ ማለት ነው። በሜሴጅ በመጻጻፍም ሊሆን ይችላል። በቃልም የምነጋገራቸው ቃላቶች እዚህ ጋር ይዤላችሁ መቻለው። በእርግጠኝነት ከነዚህ ከተደረደሩት ቃላቶች ውስጥ በእርግጠኝነት ከ75 ፐርሰንት በላይ የሚሆኑትን አንድ ሰው በቀን ሳይጠቀማቸው እንደማይውል እርግጠኛ ነኝ። ምክንያቱም ሰው ሲኖር ከሰው ጋር መቸስ ሰላምታም ቢሆን ምንም ይሆን። መነጋገሩ አይቀርምና እነዛን ቃላቶች ለይቼ ነው ያመጣሁላችሁ። በቃል ብቻ ማለት ነው። ከዛ እነዚህን ቃላቶች እንግዲህ ወደ አረፍተ ነገር እያጣመሩ መስራት የሚቻልበትን መንገድም እንደዚሁ እያመቻቸን እናቀርባለን ማለት ነው። ለዛሬ ግን ይዤላችሁ የመጣሁት እነዚህን የአማርኛ ፊደሎች ማለት ፊደሎቹን በማቀናጀት ቃላቶችን መስርቼ ነው ይዤላችሁ የመጣሁት እነዚህን በጣም መሰረታዊ የሆኑ ነገሮች ከጅማሬው እስከ ፍጻሜው በአጽንኦ ተከታትላችሁ እስከ ፍጻሜው እንድትዘልቁና ከቻላችሁም ደግሞ ደብተር ይዛችሁ እየጻፋችሁ እንድትሄዱ ለማለት ወዳለሁ። ከዛ በተጨማሪ ሌላ ምን እላችኋለሁ? ተጨማሪ ትምህርት መማር ከፈለጋችሁ እኔን ሁል ጊዜም አቬላብል ነኝ ማግኘት ትችላላችሁ ላለሁ። ለዛሬ እንግዲህ እነዚህን ቃላቶች ከጅማሬው ውስጥ ፍጻሜው ጀምረን እንድንፈጽም እንግዲህ የሁሉ በላ ባለቤት የሆነ ፈጣሪ ያግዘን ይርዳን ላለሁኝ። ከቻላችሁ ያው እንግዲህ ደብተር ይዛችሁ ለመከታተል ሞክሩ። አጻጻፉንም አነባበውን፣ በዛ ሁሉንም እያየን ነው የምንሄደው። እንጀምር ማለት ነው ቀጥታ የመጀመሪያው ቃል ምን ይላል መሰላችሁ? ሁሉም ሰው የሚጠቀመው ሰላም፣ ሰላም፣ ሰላም ብለን ስንጽፍ ይህንን ቃል ነው የምንጠቀመው ማለት ነው። ሰላም ሰላም፣ በሁለት አይነት መንገድ ነው የምንጽፈው፤ አንደኛው በንጉሱ ሰ፣ ሁለተኛው ደግሞ በእሳቱ ሰ የምንለው ማለት ነው። በነዚህ በሁለቱ ስለዚህ በእነዚህ በሁለቱ እንጠቀምባቸዋለን ማለት ነው። ሰላም፣ ይኸው ሰላም፣ የመጀመሪያው፣ የሁለተኛው ሰላም ነው የሚለው በዚህ በሁለቱ። እንግዲህ አንድ ሰው ሰላም ለማለት ሲፈልግ በነዚህ በሁለቱ መጻፍ ይችላል። ለምን አንዳንድ ሰዎች ኧረ በዚህኛው አለመድኩም በዚህኛው ነው የሚሻለኝ ብለው ስለሚሉ ያንን ነገር ለማስተካከል ማለት ሰው ለምሳሌ ሜሴጁን ሊጽፍላችሁ ይችላል ስለዚህ ያ መልእክት ሲመጣ በዚህ በሁለቱም የአንድ ሰው እኔ በፈለግኩት ወይ በዚህኛው ወይ ደግሞ በዚህኛው በወደድኩት ከሁለት አንዱ ልልልክላችሁ ይችላለሁ ማለት ነው ስለዚህ ይሄንን እናንተ በደንብ አስተጋብታችሁ ማለት በሁለቱ መጻፍ እንደሚቻል ተረድታችሁ እንድትጽፉ ለማድረግና ለማሳሰብ ያክል ነው ምክንያቱም ብዙ ጊዜ እንደዚህ ጠለቅ ብሎ የሚነገረም ስለሌለ ለለ አናስተውለውም እና ከዚ አንጻር በደንብ እንድትረዱት ለማለት ነው። ከዛ ሰላም ብለን አደርክ ወይም ደግሞ አደርሽ ነው የሚለው በተለይ ጠዋት ከሆነ። አሁን ይሄ የመጀመሪያው እንደምታዩት ሰላም ብሎ አደርክ ነው የሚለው። ሰላም አደርክ። የሆነን ሰው ሰላም አደርክ እንለዋለን። የሆነችን ሰው ከዛ ሰላም አደርሽ እንላለን። ሰላም አደርሽ። ገብቷቸዋል አይደል? በዚህ መንገድ እንጽፈዋለን ማለት ነው። ሰላም አደርክ ይላል። የሁለተኛው ደግሞ ሰላም አደርሽ ቃላቶቹ ለየብቻ የጻፍኳቸው ለምንድን ነው? በደንብ ግልጽ እንዲሆን አረፍተ ነገር ሲሆን አንዳንድ ሰው ይወዛገባል። ለዛ ነው። ከዛ ሰላም አደርክ ካልን በኋላ ምንድ ነው የምንለው? ልክ ይህንኛውን ሰላም ወይም ደግሞ ይህንኛውን ሰላም ተጠቅመን ሰላም ዋልክ ነው የምንለው። ይሄው እዚ ጋ ዋልክ ይላል። ሰላም ዋልክ የሆነን ሰው ከስድስት ሰዓት ወይ አፍተርኖን ከምንለው ሰዓት በኋላ ያለው ጊዜ ሰላም ዋልክ የሚል መልእክት። ከዛ ደግሞ ዋል ሽን ብቻ መቀየር ነው እዚ ጋ የምንሰራው ምንሰራው ስራ ምንም የተለየ ነገር የለውም። በክ ቦታ ማንን እንተካታለን ሺን እንተካለን ማለት ነው ገብቷቸዋል አይደለ ስለዚህ ሰላም ዋልክ የነበረውን ሰላም አደርሽ ሰላም ዋልሽ እንላለን ወንድ የነበረውን ፆታውን ወደ ሴት እንቀይራለን ማለት ከዛ ሰላም ዋላችሁ ይሄ ደግሞ በብዛት ሲሆን ማለት ነው አንድ ሰው ነበር አይደለ አሁን ሰላም ዋላችሁ ስንል ልክ እችን ሰላም እጽፍና ወይ ደግሞ እችን የቱን ሰላም እጽፍና እዚህ ጋር ዋላችሁ የሚለውን ማለት ነው ይሄ ዋ ላ ቺ ሁ ሰላም ዋላችሁ ብለን ስንጠቀም ይሄንኛውን ቃል በማቀናጀት ወደ ሀረግ እንቀይረዋለን ማለት ነው። ከዛ በኋላ በብዛት ደግሞ ሰላም አደርግ ሰላም አደርሽ ምናምን ብለን አይተናል አይደል? አሁን ደግሞ ሰላም አደራችሁ ብለን ስንጽፍ ብዙ ሰው ከሆነ ለምሳሌ ግሩፕ ላይ ሊሆን ይችላል፣ የቴሌግራም ግሩፕ ላይ ወይ ደግሞ ኢሞ ላይ ሊሆን ይችላል። መጀመሪያ እናንተ ገብታችሁ ከሆነ መልእክቱን ስጽፉ ሰላም አደራችሁ ወይ ደግሞ ሰላም አደርሽ ብለን ነው የምንጽፈው ማለት ነው። ስለዚህ ይኸው አደራችሁ ሰላም ብለን አደራችሁ ሰላም የሚለውን ከዚህ አንዱን መጠቀም እንችላለን ማለት ነው። ይሄን እናደርጋለን ማለት ነው። ንወይስ በደንብ ከተከታተላችሁ በእርግጠኝነት የማንበብና የመጻፍ ችግራችሁ ይቀረፋል። ከዛ ሰነበትክ የሆነ ሰው ሰላም ሰነበትክ በጣም ቆይቶ ለምሳሌ ሳምንት ምናምን እንደዚህ ወይ ስልክ ደውላችሁለት ቴሌግራም ባይሉ ሊሆን ይችላል ደውላችሁለት፣ ያ ሰውዬ ምላሽ የማይሰጥ ከሆነ ኦንላይን ስታዩት ልክ ሰላም ሰነበትክ ሰነበትክ ጾታ ወንድ ከሆነ ማለት ነው ሰላም ሰነበትክ እንላለን ማለት ነው ወንድ ከሆነ። ከዛ ሴት ከሆነች ደግሞ ሰላም ሰነበትሽ፣ ሰላም ሰነበትሽ እንላለን። ልክ ሰነበትሽ የሚለውም ይሄን የሚሆነው እንደዚሁ። ከዛ ደግሞ ሰነበታችሁ፣ ሰነበታችሁ፣ ሰላም ሰነበታችሁ፣ ብዛት ብዙ ከሆኑ። ምክንያቱም የአማርኛ ቋንቋ እንዳልኳችሁ በተለይ በፆታ በሶስት አይነት መንገድ ነው የሚገለጸው። ማለት አንድ ሰው ለብቻዋለ ወንድ ከሆነ፣ ከዛ ሌላኛ አንድ ሰው ለብቻዋ ሴት ከሆነች አለች ከዛ ደግሞ ሴትም ወንድም ተቀላቅለው የሚኖሩበት ከሆኑ ብዛት ካላቸው ሰነበታችሁ ሰነበታችሁ ወይም ደግሞ ዋላችሁ ምናምን ነው የምንጠቀም እንጂ የአንድ ሰውን ብቻ አንጠቀም። ከዛ መጨረሻ ላይ ለምሳሌ ብዙ ጊዜ ወይ ጸሎት ላይ ምናምን ሊሆን ይችላል እንደዚሁ አሜን። በእርግጠኝነት በቀን ውሏችን ውስጥ አሜን የምንለውን ሳንጠቀማ ትውለን አናውቅም። ስለዚህ አሜን የምትለውን እና አመሰግናለሁ የምትለው ብዙ ጊዜ በጣም ተለምዶ ስለሆነ እንደው ዝም ብለን ባንማረው እንኳን በተለምዶ እንጽፈዋለን። ስለዚህ ምናልባትም ይህን መጽሐፍ ለማትችሉ እቺ አሜን ትላለች ማለት ነው። አሜን ብለን ስንጽፍ በዚህ መንገድ እንጽፋለን ማለት ነው። እሺ ወደ ሌላኛው ስንሄድ ደግሞ ኑሮ ይላል። ኑሮ ኑሮ የሚለውን ቃል ፕሮባብሊ በዕለት ተዕለት ህይወታችን ልንጠቀሙ እንችላለን። ኑሮ ከዛ እንዴት አሁን በቀን እርግጠኛ እንዴት እንዴት ነህ ወይ እንዴት ነሽ ምናምን የሚል ንግግር በእርግጠኝነት ተጠቅመን እንውላለን እንንዴት የሚለው በዛ መንገድ ይፃፍ ይታይ ማለት ነው ከዛ ጥሩ ጥሩ ኑሮ እንዴት ነው ካላችሁ የሆነ ሰው ለምሳሌ ጥሩ ነው ብላችሁ ነው ትመልሱለታል አይደል ኑሮ እንዴት ነው ካላችሁ ጥሩ ነው ብላችሁ ነው ትመልሱለት ግልጽ ነው አይደለ ስለዚህ ነው የሚለው ይሄን ይመስላል ማለት ነው ስለዚህ ጥሩ ነው የሚለውን በዚህ መንገድ እንጠቀማለን ኑሮ እንዴት ነው ካለ ጥሩ ነው እንላለን የሆነ ሰው ማለት ነው ከዛ እህት ወንድሞቻችን ስናወራ እንላለን በእርግጠኝነት እህቴ እናቴ እናቴ በዚህ መንገድ እንጽፋለን እህቴ እናቴ ከዛ ደህና እህቴ ደህና ነሽ እህቴ ደህና ናት እናቴ ደህና ናት ብለን እንጽፋለን። ብዙ ጊዜ ለምሳሌ አሁን ለእህቶቻችሁ ስጠይቁ እናቴ ደህና ናት እህቴ ደህና ናት ብለን እንጠይቃለንማ። ስለዚህ እንደዚህ አይነት ጽሁፎችን ለመጽሐፍ ግዴታ ይህንኛውን በደንብ በጽሁፍም በንባብም መከታተል እንዳለባቸው በአጽንኦ ለማሳሰብ ለማሳሰበ ወዳለው በድጋሜ ከዛ አባቴ ይህም ደግሞ አንዱ ነው አባቴ ከዛ ወን ወንንድ ሜ ወንድሜ እህቴ እናቴ አባቴ ወንድሜ፣ አያ አያቴ አያቴ ብለን ስንጠቀም ይሄ እንጠቀማለን ማለት ለመጻፍ ስንፈልግ አያቴ እንዴት ነው ተሻለው፣ ደህና ነው ምናምን እንላለን። ከዛ አጎቴ። ስለዚህ ለዛሬ የነበሩን ትምህርቶች እነዚህን ይመስላሉ። ቀጣይ ደግሞ ከወደዳችሁትና ከተመቻችሁ በእንደዚህ አይነት መንገድ ተጨማሪ ቪዲዮዎችን ይዤላችሁ እቀርባለሁ ማለት ነው። እንግዲህ ለዛሬ የነበረን ትምህርት ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ እነዚህን በደንብ እያጣፈጣችሁ እንድታይዋቸው የወንድማዊ ምክሬ ለመለገስ እወዳለሁ። ስለዚህ ለዛሬ እዚህ ጋር ስቶፕ እናደርግና ወይ ደግሞ እናቁምና ቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ግን ያው ወደኋላ ያሉትን ምናልባት ክፍተት አለብን ብላችሁ ካሰባችሁ እነሱን እየሞላችሁ ኑ። የዛሬው ደግሞ በጣም መሰረታዊና በዕለት ተዕለት ህይወታችን የምንጠቀመው ቃል ስለሆነ ይህንን ቃል በአንክሮና በትኩረት ተከታትላችሁ እንድትይዙ ለማለት እወዳለሁ። ከዛ በተረፈ እንግዲህ ዩቲዩቡ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እና ለሌሎች ደግሞ ጠቃሚ ነው ብላችሁ ካሰባችሁ ሼር ማድረጋችሁን እንዳትረሱ ላለሁኝ ነባሪ የሆናችሁ ደግሞ ያው ላይክ ማድረጋችሁ ያው ተደራሽ እንዲሆን ስለሚያግዝ እሱን ነገር እንግዲህ በአንድም በሌላም እንዳትረሱ ለማለት እወዳለሁ ለዛሬ ነበረን ይህን ይመስላል ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ መልካም ቆይታ እንዲሆንላችሁ እመኛለሁ አመሰግናለሁ ከልብ መልካም ትምህርት ይመቻችሁ